ዴቭ እዚህ ብቻ ምንሰራለህ? አደይን እየጠበቅኳት ነበር። የት ሄደች? ለሊ ቤት ናት። አንቺ እንዴት መጣሽ? ቢዘማይን ቤት ድረስ ይዛት መጣች። አውራችሁ? አዎ፣ ግን ተናዳብኛለች። ፍቅር፣ አንቺም እኮ ልክ አላደረግሽ። ዴቭ፣ በጣም ይቅርታ። አንተን ማስጨነኩ አይደል። ፍቅር፣ እርግጥ ነው እስካሁን ድረስ እኔና አደ ላይ ችግር እየፈጠርሽ ግን አንድ ነገር ልንገርሽ ያለ ምክንያት የጠላሽ እሱስ ልክ ግን አንተ ከጎን የሆነ የምትደግፈኝ ከሆነ ሁሉም ነገር ይቀየራል። እኔ ሁሌም ከጎንሽ ጸባይሽን የምታስተካኪ ነው። ሁሌም ቢሆን ሰዎች ስለሚያገሉኝ ብቸኝነት ይሰማኛል። ለዛም ነው የባሰ እንደዚህ እየሆን ካለ አይዞሽ ፍቅር ለጥቂት ጊዜ ነው እንጂ ሁሉም ነገር ይስተካከላልሽ። ሁሉም ነገር ያልፋል። ምን ፈለግሽ? ፍቅር ምን እየሰራችሁ ነው? አንቺ ስክትመጪ ድረስ አንዳንድ ነገሮችን እያወራ ነው። ሀይድል ፍቅር አውዴ እንደተነጋገር ነው እኔት ስለምድ የተነጋገራችሁት አንዳንድ ነገሮች። አንዳንድ ነገር ማለት ምን ማለት ነው? ስለሷ መቀየር እንደምትፈልግ ነገር እና ደግሞ ለረዳት ይገባል። እኛ ደግሞ ምን አድርገን ነው የምንረዳት? እራሷ እኮ ነው ችግር የምትፈጥረው። እኛ ምን አደርገን? እሱማ አዎ፣ ነግሬያታለሁ ፍቅር እኮ ብትቀየረ፣ እኔም ደስ ይለኛል። ግን የእሷ ነገር መቼም አይዋጥልኝም። ሆን ብለህ አንተን ለመቅረብ ነው እንደዚህ አይነት ነገር የምታደርገው። የእሷ እንደማለውን ነግሬያታለሁ። ድጋሚ ደግሞ መናገር አይጠበቅብኝ ማለ። ታዲያ ለምን ትቆጣለህ? ተቆጣው እንዲ። እሺ በቃ ንርሰ፣ ግን ተጠንቀቅ። አሁን ራሱ በዚህ ልክ መጠጋጋታችሁ ምንም ደስ አላለኝ። እሺ፣ እኔ ሚስት ከአሁን በኋላ የለመደኝ አንቺም እኮ በጣም ቆየሽ እና፣ እኔ ብቆይ አንተ ብቻ የመጠበቃችልም ነው። ዛሬ ደግሞ ነገር ነገር እያላቸው እወድሻለሁ ነው የሚባለው ወይስ ምንም አይደለም። መጀመሪያ ሩቴ ማናገር አለብኝ። ሮማኒ መጣሽ? አዎ መጥቻለሁ። ጠፍቶብህ ከሆነ ወይ ተመልሼ ልምጣ? ለምን ወይስ ልትሄጂ? እ ቤት ውስጥ ስራ አለኝ። እኳሹ አይ ምን አለበት ገና ትያን መጡ ቀስ ብለሽ ሰሪ ያሉሽ ይልቅን። እሺ እየሰማሁ ነው። ይኸውልሽ ሮማኒ፣ መሰለሽ ምንድን ነው፣ እሷ ምንም የማትናገር ከሆነ ልግባ በቃ። አይ ቆይ እንጂ ሮማኒዬን፣ ነው የምትሄጂው? አንቺ አንቺ ጉድ አሹ ምንም እንዳትል፣ ዝም በል አታናደኝ። ኧረ ዝም አልልም። እኔ ጠፍተሻል ብዬ ሀገሩን ሳካልል ደግሞ ታንቺ ብሶ ታውሪያለሽ። በተናገሪ የት ነበርሽ? ያማል እንዴ ምንድን ነው የምናገረው? የት ነበርሽ? ታንቂቀ ይዞ ናቸው ባለፈው ስልኩን የበላ ነው። ልጅ የሰፈር ሰው ሰውን ይቀር ተበላን በደኛ በቃ አንተ ተው እያልኩ አሰማኝማ። እኔ ጠንቆ ይቀልባል አርደኛ መሆኑ እንደዚህ በምን አወቁ? እሺ ምንድን ነው የሚሻለው? ምን አቀልሀለሁ አንተ። ይቅርታ ባክደዛ ምን አይነት ሙንዶ ነው የምታራምደው? ከኔ ለመፋታት ነው አንተ ደግሞ ትንሽ አይደብርም እንዴ? ምን ነው ኪንጎ፣ የኔ ጓደኛ ካልሆነ ብቻ አልኩህ። ኧረ ቅምጥ ላደርጋጊው እንዴ! ምን እሺ ነው ቆይ እንዴ፣ እኔ ምን አደረጉሽ? እኔን ከኪንጎ ለማፋታት ነው ሰው እንዳሯሯጣ አስመስል ለምትረውጣ እኔ፣ ኪንጎ ምን ያደርግልኛል? ከፈለግሽ ይዘሽው እንጂ። ምን ለማለት ፈልገሽ? አቦና ተነሳ። አንተ ደግሞ ወዴት? ወደ ቤት ነው። ቆይ ግን፣ ቅምጥ ላይ አበዛሽው አልመሰለሽም እንዴ? ቆይ፣ ልጁ ከአንቺ ጋር ብቻ እንዲሆን የምታደርጊው ለምንድን እንደ ነው? የእኛስ? እናንተ ምን ይኸውልሽ፣ ቅምጥ፣ እኔ አንቺ እንዳሰብሽው አስብ ያር በቃ ኮን የተጋጨ ልጅ ነበረ ሲመጣ ጊዜ በቃ እሱ ሽሽት ነው የመጣ። እዚህ አንቺ መጥተሽ አውቀ ነው ጂኒ ጃንካ ቁልቋል ምናምን ያለሽ እንዴ ጓደኛ ዬ እኮ እና የሆነ እንደሆነ ምን ይሆን ነው የምትለው? ምንሽ ነው እንዴ አንዳንድ ጊዜ ፋታ ስጩ። የአንቺ እኮ ሁኔት ሄድብሻል። ለቀቅ አድርጊ እንጂ ያው ምሬ ነው። ቆይ አንቺ እስከ መቼ ነው ይሄ ነገር የሚቀጥለው? አንተም እንደዛ ነው የምታስበው? አረን ያላልኩ ሁላ ብሬ ምናምን ስለመሆን ሰለቸው። አይ በፍጹም ሰማህም? እንዳለ ዳይመንድ ለእሱ ተመችቶታል። አንተ ምን በይ ነው ነው ተባበራችሁብኝ። አዎ፣ ዳይመንድ አይመለከትም። በቃ ዝም ብለ ጣልቃት ትግባሽ። አርፈ ተቀመጠ ቢስ ይመቻችሽ። አጣፍ ጥላች። አንተም የሚመች ይቅርታ ቀምጥል። አባባ የሞቱ ጊዜ ዳይመንድን ላሽ ብያሉ እና አሁን ደብሮታል። ይችላሉ፣ ሂድ ችግር የለም ግን እሱ የሚለን እየሰማ ለመጥፋት ብታስብ የምር እንተያያታለንሽ።

ያረጋጋታለሁ በቃ እናንተም ተረጋግታችሁ ነው ወይኔ፣ ጓደኛዬ እያመማት ትቻት መሄድ አልነበረብኝም። ልክ አላደረግኩ። አደይ ተረጋጊ፣ ባቡሬ ያለውን ነገር ሰምተሻል አይደል? እየመጡ ነው። እሺ፣ ቆይ ደህና ከሆነች ለምንድን ነው ስልኳን ባቡሬ የሚያነሳው? ምናልባት ምርመራ ላይ ትሆናለች። በቃ አሁን እንዴት መሄድ አለብኝ። ወዴት ነው የምትሄጂው? ተረጋግ ተረጋግሽ ። እኔ እምልሽ ቤዛ፣ ወይ ማየ፣ ይሄን የሚያክል ቤት ጌታ መጣሽ? አዎ ቤቱን እንዳየሁት ከሆነ በጣም የሚያምርና ትልቅ ነው። ታዲያ ለምንድን ነው እኔ ጋ እየመጣሽ ሁል ጊዜ ሮሮ የምታወሪ? አረ ማየ፣ አሁን የገባሽበት ቤት እኮ የእኔ አይደለም፣ የምሰራበት ቤት ነው። አረ አዎ ማየ፣ ለአንድ ለሁለሳም ሰዎቹ ለመዝናናት ተጠብለው ነው። እና ታዲያ ያስጠጉች ሰው ላይ ሌላ ሰው መጨመር ጥሩ ነው ትያለሽ? አረ አይደለም ማየ፣ እንደውም ከሰሙ ለእኔ ጥሩ አይደለም። በዛሬ ደግሞ ሚስትዮ አደገኛ ናት። ጎሽ፣ ጠንክሬ ስሪ። እኔ ውልሽ የሚያጭበረብር ልጅ፣ የሚዋሽ ልጅ ምንም ደስ አይለኝ አልወድም። እሺ እማዬ። በይ በቃ እኔ ልግባ። ዛሬ ጭንቀት ሄናይተሽ መተሽ አብረሽን ስለተጋራሽ ፈጣሪ ያክብርሽ። በጣም ጥሩ። አሁን የእኔ ውለት አለብሽ ማለት ነው። በፈለግኩት ጊዜ ወደ አንቺ ቤት መምጣት እችላለሁ። አንቺ እንዴት መጣሽ? ቤዛም ማይን ቤት ድረስ ይዛት መጣች። አውራት አዎ፣ ግን ተናዳብኛለች። ፍቅር አንቺም እኮ ልክ አላደረግሽም። ዴቭ በጣም ይቅርታ፣ አንተንም አስጨነኩ አይደል? ፍቅር እርግጥ ነው እስካሁን ድረስ እኔና ሌላ ችግር እየፈጠርሽ ግን አንድ ነገር ስ ሰው ያለ ምክንያት አይጠላሽም። እሱስ ልክ ነህ ዴቭ ግን አንተ ከጎን ሆነ የሚደግፈኝ ከሆነ ሁሉም ነገር ይቀየራል። በቃ እዚህ ቤት ምንም ማረፍ አይቻልም ማለት ነው። እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። ፍቅር እንኳን ደስ አለሽ። ባይ ባይ ባይ። ዞር በይ አንቺ። ከምር ጀምረው ነው የምታቅፊ። አለመታቀፍ መብትሽ ነው። ምን ፈልገሽ ነው? ምን ፈለግኩ አልኩሽ ፍቅር። እሺ፣ መተኛ ትፈልጋለሁ? ውጭልኝ። ከፍቶሻል? ኡፍ! እሺ፣ ደብሮሻል? አትልፊ፣ አልነግርሽም። ለምን? አሁን ብነግርሽ ሄደሽ ለማቃጠር ነው አይደል? ንገሪን ፍቅር። ጓደኛ እንደሌለሽ አውቃለሁ፣ የከፋሽ ነገር የምትናገር ጓደኛ እንደሌለሽ አውቃለሁ። ብቻሽን ለምትታመም ለምን አትነግሪኝም? ምንም የምነግርሽ ነገር የለም ሩታ። አትጠብቂኝ አሁን፣ ከቻልሽ ውጭልኝ። እሱ መብትሽ ነው። ስትፈልጊኝ ግን ጥድኝ እመጣለሁ። አልፈልግሽም፣ አታስቢ ለምን መጣ በዛው አቀርም ነበር ቆይ አንተ ከመጀመሩ እንደዚህ ጻው የመጣሁት ኧረ እባክህ እኔም እኮ ሰው ነኝ ይከፋኛል ስሜት የሌለኝ ነው እንዴ የሚመስልህ ቆይ እኔም ምን አጠፋው ከመጣ ያሰል ለኝ ነው እሺ ታውቃለህ ከሷ ጋር መሆን ነበረብኝ በቃ መሆኑንም አሁን እኔ ምን አገባኝ እንዴ ደሞ ከሷም ብሶ ጓተላለች ብቻ ተቀይማት ባልሆነ እና ዳይመንድ ስሜት የለውም ያለ ማነው እሺ በቃ እኔ እኔ አጠፋሁት በዚህ ልክ መጥፋት አልነበረብኝም ኧረ እባክህ

አንቺ ሩዚ ሶፋ ላይ እንደምትሳሪ ሶፋው እንዳሳሪው፣ ምን ሥራ ትይ ኖርሽ ነገር ታይት እባክሽ፣ እሷን ተናደደች አልተናደደች ባይሆን፣ የቅድሙ ነገር አጫውች። ስለምን ሩታ፣ ስላሽኗ ምን አለሽ ቅድም? ስቴጂ ምንም አላለኝ። እየደበቅሽኝ ነው። ቅድም እንደዛ መጥቶ አቻክሎ ጠርቶሽ ስቴጂ ምንም ነገር አላለሽ? አዎ፣ ግን ሊነግረኝ ሲል በረተንኳኳ። እነዚህ የፍቅር መቀሶች ማን መቶ ነው በረተንኳኳ? እኔማ መጀመሪያ ትዬ መስለውኝ ነበር፣ ግን ፍቅር ናት እና ፍቅር መጣች ብለሽ ትተሹ መጣች። ታዲያ ምን ማድረግ አለብኝ ሩታ? በቃ አሁን ማንንም የለም፣ ሂጂ ወደት? እትዬ መተዋል እንዴ? ምሽ መጡ? አዎ መጥቻለሁ። ሩታ ፍቅር የት ናት? ያለችው መኝታ ቤቷ ናት ማሚ። ጥሩ ግን ተኝታለች መሰለኝ ማሚ። እኔም ላውራ ትፈልጊ ነበር። እሺ በቃ ስትነሳ። አደራ ነገሩ፣ ከዚህ ቤት እንዳትወጣሽ ደህና ነኝ። አሁን አትጨነቅ። አዲና አውራ እሸት። አዎ ርቻታለሁ፣ ግን ደግሞ በጣም ተጨንቃለች። አዎ ጓደኛሽ በጣም ትወድሻለች። አዎ ፈጣሪ ይመስገን፣ ጥሩ ጓደኛለች። አሁን ደግሞ አንተማለ በጣም አመሰግናለሁ። እኔ ደግሞ ምን አደርጉልሽ? ከዚህ በላይ የምልታደርግልኝ ነበር። ከአሁን በኋላ የቀጠሮ ሽንቀና ክብረሽ መተሽ ቼክ መደረግ አለብሽ ለልኝ። እሸት ታስብ ታየዋለሁ። ዶክተሩ ግን ትንሽ የፈራ ይመስላል። አረ አንቺም አይተሽዋል። አዎ ግን ደግሞ ፈጣሪ ያውቃል። ምንም አልሆንም። አንተ አትጨነቅ። አምናለሁ